ታላቅ የመሰራጭ ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ መርሃ ግብር መስከረም 29 እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል። ግንባታቸው ከ50 በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ፖል አትላስ እንዲሁም ስቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ። በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% ቅናሽ 5545 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8 ቀድመው ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መርሃ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ ሽያጭ ቢሮአችን ስልክ 09103510 እንዲሁም 09076569 ይደውሉ። ጊፍት ሪል ስቴት ጤና ይስጥልን፣ አድማጮች። ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ ሰራሹን ሚሳኤል ለዩክሬን ማቅረብ በጦር ግንባር ያለውን ሁኔታ በፍጹም እንደማይለውጠው ሩሲያ ገለጸች። ይልቁንስ ያባብሰዋል ብላለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ወዳጆቻቸው ለሩሲያ ድሮንና ሚሳኤል እያቀበሉ እንደሆነ ገለጹ። ቻይናም ከሩሲያ ወግና መሰለፏ በማስረጃ ተረጋግጧል ተብሏል። የጋዛ የሰላም ንግግር በቀጠለበት ሰዓት እስራኤል የሐማስ ጥቃት ሁለተኛ ዓመት መታሰቢያን አክብራለች። ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ አገራት ከፍ ያለ የእድገት ትንበያ እንደተሰጣቸው ተነገረም። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን፣ አብራችሁን ቆዩ። ኢትዮጵያን ጨምሮ ከሰሃራ በታች ያሉ የአፍሪካ ሀገራት ከፍ ያለ የእድገት ትንበያ ተሰጣቸው። ከሰሃራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነም የ3.8 በመቶ እድገት እንደሚያስመዘግቡ የዓለም ባንክ ይፋ አድርጓል። ፖሊሲ አውጪዎች የዋጋ ንረትን ለማረጋጋት የወሰዱትን እርምጃም እንደ አንድ ምክንያት ያቀረበው የዓለም ባንክ በሚቀጥሉት ሁለት ዓመታት ውስጥም እድገቱ እንደሚቀጥል ጠቁሟል። እድገቱ በሚያዚያ ወር ከነበረው 3.5 በመቶ የጨመረው እንደ ኢትዮጵያ ባሉ አገራት የውጭ ምንዛሬና የዋጋ ንረትን በማረጋጋትና የወለድ ቅነሳ በመከናወኑ ነው ሲል ባንኩ በየሁለት ዓመቱ በሚያወጣው የአፍሪካ ፑልስ ዘገባው አመልክቷል። ሮይተርስ የዜና ወኪል እንደዘገበው እነዚህ ምቹ ሁኔታዎች የግል ፍጆታና ኢንቨስትመንት እንዲጨምር እያደረጉ ነው ሲል ባንኩ በሪፖርቱ አስፍሯል። በሚቀጥሉት ሁለት ዓመታት ውስጥም ዓመታዊ አማካኝ እድገት ወደ 4.4 በመቶ ከፍ እንደሚል ባንኩ ገልጿል። ይህም 4.3 በመቶ ከነበረው የመጀመሪያው ትንበያም ከፍ ያለ ሆኗል። የዓለም ባንክ ከቀጠናው 47 አገራት መካከል የ30 አገራት ምጣኔ ሀብታዊ እድገት ትንበያ ከፍ ተደርጎ ተሻሽሏል ሲል በሪፖርቱ አመልክቷል። ቶም ሃውክ ሚሳኤሎችን ለዩክሬን ማቅረብ በግንባር ያለውን ሁኔታ ባይቀይረውም በእጅጉ የሚያካርረው እንደሚሆን የክሪሚ የክሬምሊን ቃል አቀባይ ተናገሩ። ዲሚትሪ ፔስኮቭ ሩሲያ ትራምፕ የዩክሬንን ግጭት በሰላማዊ መንገድ ለመፍታት የሚያደርጉትን ጥረት ይቀጥላሉ ብላ ታስባለችም ብለዋል። በአሜሪካና ሩሲያ ዲፕሎማሲያዊ ተልእኮዎች መካከል ውይይት ለመጀመር ወሳኝ እርምጃዎች አልተወሰዱም ብለው እንደሚያምኑም ገልጸዋል። በ2022 ከኢስታንቡል ንግግር በኋላም በፑቲንና ዘለንስኪ መካከል ውይይት ለማካሄድ ስለመታቀዱ ምንም እንደማያውቁ ገልጸዋል። ሩሲያ ንብረቶቿን በህገወጥ መንገድ የመውረስ እቅድ ወደ ትግበራ ከሄደም ደግሞም ሁሉንም የህግ እርምጃዎች ትጠቀማለች በማለት መናገራቸውን ከስፑትኒክ ዘገባ ላይ ተመልክተናል። የዩክሬን የድሮን ጥቃት በሩሲያ ንጹሐንን መግደሉ ተሰማ። በኬርሶን ክልል ዩክሬን በፈጸመችው የድሮን ጥቃት አራት ንጹሐን ሰዎች መገደላቸውን ሩሲያ ይፋ አድርጋለች። የድሮን ጥቃቱ በፈጣን መንገድ ላይ ሲጓዝ በነበረ ተሽከርካሪ ላይ ያነጣጠረ መሆኑና ያንን ተከትሎ ንጹሐኑ ህይወታቸውን እንዳጡ በቁጥጥር ስር በምትገኘው የኬርሶን ክልል የሩሲያ አስተዳዳሪ ተናግሯል። የዩክሬን ጦር እንዳስታወቀው ማክሰኞ ጠዋት ሩሲያ 154 ሰው አልባ አውሮፕላኖችንና ሚሳኤሎችን መተኮሷን ገልጾ ግማሹ ግን ከሽፏል ብሏል። ጦሩ አክሎም የሩሲያ ድሮኖች በፖልታቫ ክልል የባቡር መንገዶችን እንዲሁም የኃይል መሰረተ ልማቶች ላይ ጉዳት አድርሶ ከአንድ ሺ በላይ ሰዎች ከኤሌክትሪክ ውጭ ሆነዋልም ብለዋል። የዩክሬኑ ፕሬዝዳንት ዘለንስኪ በሩሲያ ድሮኖችና ሚሳኤሎች የምዕራብ አገራት አሻራ እንዳለበት ተናገሩ። ዘለንስኪ አንድ ሺህ የሚሆኑ ምልክቶች በድሮኖቹና ሚሳኤሎቹ ላይ የአሜሪካ የእንግሊዝና የሌሎች ሀገራት መሆናቸውን የሚገልጹ ነገሮች መገኘታቸውን ይፋ አድርገዋል። ዘለንስኪ ሩሲያ በተኮሰቻቸው ድሮኖችና ሚሳኤሎች መሳሪያዎቹ በምዕራብ አገራት የተሰሩ መሆናቸውን አውቅናል ብለዋል። ሩሲያ በዚህ ሁለት ቀናት የተጠቀመችባቸው በመቶዎች የሚቆጠሩ የጦር መሳሪያዎች በአሜሪካ፣ እንግሊዝ፣ ጀርመን፣ ስዊዘርላንድ፣ ጃፓን፣ ደቡብ ኮሪያ፣ ኔዘርላንድ፣ ታይዋንና ቻይና በአስር ሺዎች የሚቆጠሩ ቁሶች የእነዚህ አገራት መሆናቸውን የሚገልጹ ማስረጃዎችን አግኝተናል ነው ያሉት። ዘለንስኪ በሩሲያ ድሮኖች ስብርባሪ የእንግሊዝንና የሌሎች ሀገራትን ቁሶችን አግኝተናል ሲሉ ምዕራባውያን አጋሮቻቸውን ተችተዋል። ትችቱ የተሰነዘረው እሁድ ሌሊት በዩክሬን ላይ ድብደባ በፈጸሙት የሩሲያ ድሮኖች ቅሪቶች ውስጥ የውጭ ሀገራት ቁሶች መገኘታቸውን አስመልክቶ ነው። ፕሬዝዳንት ዘለንስኪ በመግለጫቸው በረራን ለመቆጣጠር የሚያገለግሉት ማይክሮ ኮምፒውተሮች በእንግሊዝ የተሰሩ መሆናቸውን አረጋግጠናል ካሉ በኋላም ሌሎች ለድሮኖቹ ስሪት ጥቅም ላይ የዋሉት ቁሶችም አሜሪካን ጨምሮ በተለያዩ ሀገራት የተሰሩ መሆናቸውን አስረድተዋል። ዘለንስኪ አክለውም እንዳለመታደል ሆኖ በርካታ ጠቃሚ የሆኑ ቁሶች አሁንም ከአውሮፓና ከአሜሪካ ለሩሲያ እየደረሰ እንደሆነ ገልጸዋል። እየተናገሩ ያሉትም በአስር ሺዎች ስለሚቆጠሩ ዕቃዎች ሳይሆን በመቶ ሺዎች ስለሚቆጠሩ የድሮን አካላት መሆኑንም አስምረውበታል ዩክሬን በዚህ ሰዓት ተጨማሪ ማዕቀብ በሩሲያ ላይ እንዲጣል መደረግ እንዳለበት ከወዳጆቿ አውሮፓውያን አገራት ጋር እየተነጋገረች ባለበት ወቅት ነው ፕሬዝዳንቱ እንዲህ ባለ መንገድ ወዳጆቻቸውን የወቀሱት በተጨማሪም ዩክሬን በሩሲያ ተባባሪዎች ላይ አዲስ ማዕቀብ ለመጣል እየተሰናዳች እንደሆነ መናገራቸውን አልጀዚራ ዘግቧል። የዩክሬን የኢንቴሊጀንስ ሰዎች ቻይና ሩሲያ ኢላማዎችን እንድትለይ በዩክሬን የኢንቴሊጀንስ ስራዎችን እየሰራች እንደሆነም ተጨባጭ መረጃ አግኝተናልም እያሉ ነው። ለዚህ ክስ ምላሽ የሰጡት የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ውንጀላው ሐሰት መሆኑን አንስተው ሩሲያ ኢላማዎችን የመለየት ሙሉ አቅም ያላት ትልቅ ሀገር ናት ብሏል። ከዚህ ውጭ በዚህ ሰዓት ሞስኮ የኔቶን የአየር ስርዓት እየተፈታተነች ነው እየተባለ ቢሆንም ግን በዚህ ድርጊት እንደሌለችበት በመግለጽ ላይ ነች። ሰኞ ዕለት የጀርመኑ ቻንስለር ፍሪድሪክ ሜርዝ በሰሞንኛው የድሮን እንቅስቃሴ ጀርባ እንዳለችበት ገልጸዋል። ሩሲያ ዩክሬን የወዳደቁ ድሮኖችን በመጠገን የሩሲያን ባንዲራ በማስያዝ የኔቶ አየር ክልሎችን እየጣሰች ነው የሚል መግለጫ ማውጣቷም ይታወሳል። የጋዛ የሰላም ንግግር በቀጠለበት ሰዓት እስራኤል የሐማስ ጥቃት ሁለተኛ ዓመት መታሰቢያን አከበረች። የጋዛን ጦርነት ለመቋጨት በግብ ንግግር እየተካሄደ ባለበት ቀን በመላው አገሪቱ እስራኤላውያን መስከረም 26 2016 ዓ ም በሐማስ የተፈጸመውን ጥቃት ሁለተኛ ዓመት መታሰቢያን አክብረዋል። በጥቃቱ 1200 ሰዎች ሲገደሉ 251 ሰዎች ደግሞ ታግተው ወደ ጋዛ መወሰዳቸው ይታወሳል። እስራኤል ለጥቃቱ በጋዛ በወሰደችው አጸፋዊ ወታደራዊ እርምጃ ደግሞ ከ60 ሺህ በላይ ሰዎች መገደላቸውን በሐማስ የሚመራው የጤና ቡድን በመግለጽ ላይ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔትናሁ በሰጡት መግለጫም በከባድ ሐዘን ውስጥ እስራኤል ተአምራዊ መቋቋም አሳይታለች ብለዋል። ደም የጠማቸው ጠላቶቻችን ክፉኛ መጥተውናል፣ ነገር ግን አልሰበሩንም ሲሉ ኔትንያሁ ተናግረዋል። ጠቅላይ ሚኒስትሩ ታግተው የተወሰዱ ዜጎችን ማስመለስና ሐማስን መደምሰስ እንዲሁም ጋዛ ከዚህ በኋላ ለእስራኤል ስጋት እንዳትሆን የያዙትን ሁሉንም የጦርነት ግብ ለማሳካትም ቃል ገብቷል። ሐማስ በደቡባዊ እስራኤል ከሁለት ዓመት በፊት ያደረሰውን ጥቃት ያስታወሱት የመንግስታቱ ድርጅት ጸሐፊ አንቶኒዮ ጉትሬዝ የጨለማው ቀን ሽብር በሁላችንም አእምሮ ውስጥ ለዘላለም ታትሟል ብለዋል። የእስራኤል መንግስት ይፋ የመታሰቢያ በዓሉን ቀን በሚቀጥለው ሳምንት ለማክበር ቀን ቢቆርጥም ማክሰኞ ዕለት በመላው ሀገሪቱ የመታሰቢያ መርሃ ግብሮች ተደርገዋል። በሐማስ ጥቃት የተገደሉ እስራኤላውያን መታሰቢያም በቴል አቪቭ ተካሂዷል። በሟች ቤተሰቦች የተዘጋጀው መርሃ ግብር በእስራኤል የቴሌቪዥን ጣቢያዎች የተላለፈ ሲሆን ከሰዓታት ቀደም ብሎ ደግሞ በመላው አገሪቱም የአንድ ደቂቃ የህሊና ጸሎት ተደርጓል። ይህ በእንዲህ እንዳለ የእስራኤልና ሐማስ የተደራዳሪዎች ቡድን በግብፅ የቀይ ባህር ሪዞርት በሆነው ሻራም ኤል ሼክ ለሁለተኛ ቀን ቀጥተኛ ያልሆነ ንግግር ማድረጋቸውን ቀጥለዋል። ስለ ድርድሩ በቅርበት የሚያውቁ አንድ የፍልስጤም ከፍተኛ ባለሥልጣን የመጀመሪያ ቀን የጠዋት ንግግሩ ያለ ተጨባጭ ውጤት መጠናቀቁን ገልጸው እስራኤል ከጋዛ በምትወጣበትና ከመጀመሪያው ዙር ስምምነት በኋላም እስራኤል ጥቃቷን እንደማትቀጥል ሐማስ መተማመኛ መጠየቅ ላይ አለመስማማት እንዳለ መጠቆሙን ቢቢሲ ገልጿል። ድርድሩ ከባድና ገና ተጨባጭ ግኝት ያልተገኘበት መሆኑን አክለው የተናገሩት ባለሥልጣኑ አደራዳሪዎች በሁለቱ ወገኖች መካከል ያለው ልዩነት ለማጥበብ ጠንክረው እየሰሩ መሆኑን ተናግረዋል። የፕሬዚዳንት ትራምፕ ተደራዳሪዎች ስቲቭ ዌትኮፍ እንዲሁም ጄርድ ኩሽነር ረቡዕ ግብፅ ይገባሉ ተብሎ እንደሚጠበቅ የቢቢሲ ምንጮች ተናግረዋል። ሰኞ ዕለት ፕሬዚዳንት ትራምፕ ለጋዜጠኞች ስምምነት የመድረስ መልካም እድላለን እና የመጨረሻ ስምምነት ይሆናል ብለ ብለዋል። የህዝብ አስተያየት መረጃ እንደሚያመላክተው ሰባ በመቶ እስራኤላውያን በታጋቾች ለውጥ ጦርነቱ እንዲያበቃ ይፈልጋሉ። ታላቅ የምስራች ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ ሽያጭ መርሃ ግብር መስከረም 29 እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል ግንባታቸው ከ50 በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሃል ከተማ በለጋሃር ሲምሲ ፖሊ አትላስ እንዲሁም ሱቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ! በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% ቅናሽ 55 በ45 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት ስምንት ደግሞ ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው ሽያጭ መርሃ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ በሽያጭ ቢሮአችን ስልክ 09103510 እንዲሁም 0907365069 ይደውሉ። ጊፍት ሪል ስቴት ፈጣን ያልተሰሙ መረጃዎችን እና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።